ዛሬ የሰማሁት ነገር እኔ ራሴ በቃ ለማመን በጣም ከብዶኝ እና በጣምም ከፍቶኝ ነው የመጣሁትኝ ወደ እናንተ። እውነት ብሩኬ እንደዚህ አይነት ውሳኔዎችን ይወስናል ብዬ በጭራሽ አላሰብኩኝም። ስሰማ በጣም ነው የደነገጥኩትኝ። መረጃ የደረሰኝ ከታማኝ ምንጭ ነው፣ ማለት ከታማኝ ሰዎች ነው የደረሰኝ፣ እርግጠኛ ከመሆንባቸው ሰዎች ማለት ነው እና በጣም ነው ልቤ የተሰበረው። ሰላም ጤና ይስጥልኝ፣ ድና የተከበራችሁ የቻናል ተከታታዮች ሰላማችሁ ይብዛልኝ። በያላችሁበት ይህን ቪዲዮ ላይክ ሼር አድርጉት። እንግዲህ ብሩኬ ሀገር ጥሎ እንደሄደ ነው የሰማውትኝ። በጣም ነው ያዘንኩት ከሚባለው በላይ ማለት ለምን? ማለት ለውሳኔ ቸኮለ? ቸኮልክ ለውሳኔ ቸኮልከው እርግጠኛ ነኝ እውነትን ለመደበቅ ነው ታዲያሳ ለሀይሚ የከፈለችው ዋጋ ለአንተ ለአንተ ብዙ ነገር የሆነች ልክ ለውሳኔ እንደዚህ ያፈጣጥናል እንዴ እንዴት አልገባኝም በቅድሚያ ግን እኔ ለሀይሚ መልክት አለኝ ወደ አንተ ግን እመለስበታለሁ። ሀይሚኔ ላንቺ ማለት የምፈልገው ነገር ቢኖር ምናልባት ሀይሚ ዛሬ ላይ ከፍቷት አልቅሳ ልትመጣ ትችላለች፣ ልቧም ተሰብሮ ልትመጣ ትችላለች። ሀይሚ ስለወደደችው ለሱ ቦታ ስላላት በቃ ሌለ፣ ለዛ ነው እንጂ ለሌላ ለምንም አይደለም። ደግሞ ሀይሚዬ አልቅሰች ተሰብረሽ እንዳትመጪ፣ እኔ ልሰበርልሽ፣ እኔ ልኮራመትልሽ፣ እኔ ላንቺ ላልቅስልሽ አንቺ ለምንሽ አንቺ ዙፋንሽ ላይ ቁጭ ብለሽ ከፈለግሽ አልጋሽ ላይ ቁጭ ብለሽ ከፈለክ ሶፋሽ ላይ ቁጭ ብለሽ ቀብረር ብለሽ እንድትመጪ ነው የምፈልገው። አው ሌላም የሰማሁት ነገር አለ፣ እኔ በጣም ነው ያዘንኩትኝ። ብሩኬ የት ግሩፕ ምን ግሩፕ እንደሆነ አላቅም፣ በግሩፕ ውስጥም አለ እነዛ ግሩፕ ውስጥ ያሉ ሰዎች ሄድና ና እንደዛ አድርግ ምናምን እያሉት እያሉክ በእነሱ ለምንድን ነው የምትመረው? እነሱ ማን ስለሆኑ ናቸው አንተን የሚያዙክ? ቀብራራ ስላሉክ እንደዛ አድርግ ስላሉክ በእነሱ ነው እንዲህ፣ በእነሱ ጭንቅላት ነው እንዲህ የምትመረው? እውነት ብሩክ፣ አንተ ሀገር ጥለህ ሄደህ ከሆነ ጥለህ ሄደህ ከሆነ እንደተባለው፣ እንደደረሰኝ መረጃ አንተ እውነትን ለመደበቅ ነው ጥለህ ሄድከው። አዎ እውነት እውነት የምትወድህ እውነት የምታፈቅርህ ሀይሚ ነች። ለአንተ ሀይሚ ለአንተ ብዙ ነገር እኮ ነው የሆነችልህ። ለአንተ ቤተሰብ ለጓደኞችክ ለወንድምክ፣ ለገነመኒ ለገነመኒ ለሳር ቅጠሉ ቻይናል እየከፈተች እያንዳንዱ ቤት እየገባች አሳድጋለች። የሀይሚ ዘመድ የትኛው ነው? የሀይሚ ወንድም የትኛው ነው? አምጥታ ሰብስክራይብ አድርጉት ያለችው የትኛው ለየትኛው? ይሄ ሁሉ የከፈለችል ዋጋ ገና ዋጋ ያስከፍልሃል። ውዶቼ ለሰው ልጅ በዚህ ምድር ላይ ስትኖሩ ዋጋ አትክፈሉ። እውነት የሆነ ጊዜ ዋጋ ቢስ ነው የምትሆኑት እውነት በእርግጥ ዋጋችሁን የሚከፍለው እግዚአብሔር ነው፣ ከምንም በላይ ከሰው በላይ ግን፣ እኔ አሁን ላይ ሀይሚ ብቻ እያሳዘነች ነው። ማለት ምን እንደምል አላውቅም፣ አላውቅም። እሷ ለእውነት ለፍቅር ትሮጣለች። ነገር ግን ለፍቅር ለእውነት ስትደክም የደከመችለት ነገር ዋጋ ሳያገኝ ሲቀር በቃ አመመኝ። የምር የለፋችበት ነገር ዋጋ ሳያገኝ ሲቀር አመመኝ ከሚባለው በላይ ማለት ነው ግን እኔ ከብሩኬ ብሩኬ ሁል ጊዜ ለውሳኔ ይቸኩላል። ከዚህ በፊት እንደዚህ ግጭት በተፈጠረ ሰዓት ሻንጣውን አንጠልጥሎ ለእሷ ሳይነግራት ምናምን ዱባይ ሄደ። አሁን ደግሞ የት እንደሆነ የት አላቅም፣ ግን ቃልየ ውጭ ሄዷል የሚባል ነገር ነው። ዛሬ ጠዋት ነው ስልክ ተደውሎ የተነገረኝ። የሁለት ቀኑ ቅዱስ ሚካኤል ነው ምላችሁ። እኔ በጣም ነው ያዘንኩት፣ ልቤ ነው የተሰበረው። በጣም ነው ያዘንኩት ማለት ነው። እኔ የዋሾ ከሆነ ቅዱስ ሚካኤል ይሆንብኝ። እኔ ስልክ ተደውሎ ነው የተነገረኝ ዛሬ ጠዋት ማለት ነው። እና በጣም ነው ልቤ የተሰበረው፣ በጣም ነው ያዘንኩት ገብቷችኋል እናንተ ስትኖሩ ለፍቅር፣ እናንተ ለፍቅር ዋጋ ስትከፍሉ የከፈላችሁለት ፍቅር ዋጋ ቢስ ሲሆን፣ በተለይ ደግሞ በሕይወታችሁ ውስጥ ያለው ሰው በሰው ሲመራ፣ በሰው የሰው ምክር ሲሰማ፣ ሂድ፣ ውጣ፣ ና፣ ተመለስ ሲሉት የሚመላለስ ሰውዬ ቢኖር ይሄ ብሩኬ ነው። እኔ በጣም ነው ያዘንኩብክ የምር ነው ብሩኬ። የምር የምር ሀይሚኮ አንተ ባንደበትህ ንገረኝ እውነቱን ካንተ መስማት እፈልጋለሁ። ምናምን ነገር ያለችው እኮ አንተ እንድትነግራት እኮ ነው። ሌላው ያው በውስጥ መስመር ሲያወራማ እኮ እንደ ፍቅረኛ እኮ ነው። ሴቶቹን ጣብር ግፍ ብሎ የሚያወራው የኔ እናት ምናምን እያቆለባበሰ እኔ ዘፈን ይችላል። በጣም ነው የተናደድኩት። ጣብር ግፍ ብሎ እንደ ፍቅረኛ ሆኖ ነው የሚያወራው። ሌላው ነገር ደግሞ ማለት ነው ቡቡዬ ካሉት ይሞቀዋል። ቡቡነት ያንተ ቀብረረ ነህ፣ የእናት ልጅ ምናምን። እኔ እምለው ብሩኬ ለሴት አዝናለሁ፣ የእናት ልጅ ነኝ የሴት ልጅ ነኝ ትላለ። ሀይሚ ሴት አይደለችም ወይ ታዲያ? ለምን የናት ልጅ የእናትህ ልጅ ከሆንክ ለሴት ክብር ካለክ የሃይሚንባ አያስፈራህም ወይ የኔ ጥያቄ ነው የሃይሚ እምባ አያስፈራህም ወይ የሃይሚ እምባ ግን ዋጋ የለውም ወይ ነው ሃይሚ እኮ ቆፍጠንጠን ብላ ሚዲያ መታ አታለቅስም ለምን ብዙ የሚሳለቁ ሰዎች ብዙ የሚደሰቱ ሰዎች ስላሉ በእሷ እምባ ነገር ግን ከካሜራ ጀርባ ያለውስ ማታ ምሽቷስ ምን አይነት ምሽት እንደምታሳልፍ፣ ምን እንደምትሆን፣ ምን አይነት ህይወት እንደምትኖር ጠንቅቀን እናውቃለን። አይኖ ሃይሚ አንተ ቅፍ ውስጥ ሃይሚ አንተ ጓደኞች ውስጥ ስላለች ሃይሚ የሚወዷትን ሰዎች እንኳን ከሷ አርቀ ብቻ አድርግ ያደረካት ለዛሬ ለውሳኔ እንዲመችግ ነው። ብቻዋን እንድትቀር ለማድረግ አስበክ ነው ብቸኛ እንድትሆን ማለት ነው። እሷ የሚወዷትን ሰዎች ከሷ አርቀህ ጨርሰክ ዛሬ ትንሽ ነገር ሲፈጠር ስተትህን እመን ስትባል ያ የፈረደበት ጥቁር ሻንታ አለ እሱን አንጠልጥለ ትሄዳለህ። ብሩኬ ለምን ለምን ለምን ለምን? እኔ አንተ ሰውዬ ግራ እያጋባኝ ነው። ግን ለምን እንደዚህ ለውሳኔ ትቸኩላለክ? ለምን ብሩክ ለምን? አማቼ ለምን ለምን ለምን? እነዚህ እኮ ትክታክ ላይ ቁጭ ብለው ቀብራራ እንደዚህ አድርግ በዝ ውጣ በዝግባ የሚሉክ፣ የራሳቸውን ጊዜ ቁርጥምጥም አድርገው የበሉ ናቸው። አንተና ሀይሚ ገና ብዙ ነገር የሚጠብቃችሁ ናችሁ። ሀይሚ አንተም ገና ብዙ ነገር የሚጠብቃችሁ ናችሁ። ተው፣ ያልተኖረ ልጅነት አለ አንተም ጋ ሀይሚ ጋ። የሰው ወሬ እየሰማ ያዝ ሲል ውጣ ምናምን ሲሉክ እንደዚህ አድርግ እንደዚህ በሊቶ ብለው ሲሉ እየመጣ ትለፈልፋለ አናታችን ላይ ወይኔ ጉዴ። በተለይ ደግሞ ሀይሚ ትናንትና ሰው ያስፈልገኛል፣ እኔ አሁን ላይ ታስፈልገኛል አለች ለፍፄ። ለምን እንደዛ አለች? ብሩኬ ስለሄደ እኮ ነው። ብሩኬ አጠገቧ ቢሆን ኖሮ ቢጣሉም እንኳን ይገናኛሉ ምናምን ነገር፣ አሁን ግን እሱ ስለሄደ ብቸኝነት ተሰማት። የኔ ናት ማንም የላትም። ፍፄ ነገ፣ ፍፄ ነገ ከሷ ለሷ ብሩኬ ከሀይሚ ራቀ ማለት በፅህ ነገ ከሀይሚ እንደማይርቅ ምን ያክል እርግጠኛ ናችሁ ውዶች? ምን ያክል እርግጠኛ ናችሁ? የራሷ ጓደኞችን እኮ ድምጥ ማጣቸውን አጥፍቷል። ከሀይሚ ዘንድ ማለት ነው። ከሀይሚ ዘንድ ማለት ነው። የራሱ ጓደኞች ጋር ነው ፍራንክ ቪዲዮ የምትሰራው የራሱ ጓደኞች ጋር ነው አብራዜቶ ብሎ የምትመጣው የራሷ ጓደኞችም ኮ ወፍ የሉም። ወፍ የሉም። የሉም። የሉም ብሩኬ ብሩኬ እውነቴን ነው እምልህ፣ የሀይሚ እምባ አንድ እርምጃ አያራምድህም። ምናልባት አሁን ደስተኛ ልትሆን ትችላለህ። ምናልባት አሁን ደስተኛ ልትሆን ትችላለህ። ወደፊት ግን አይቀናህም። ምን ያስረግቼ ስነግርህ አይቀናህም። ብሩኬ አይቀናህም። የማይቀናህን ነገር አታድርግ። ውስጥ ይነግርሀል እንደማይቀናህ። እውነት እውነቴን ነው እምልህ ግን ተው ለውሳኔ አቸኩል። ተው አንዳንድ ጊዜ ልብ ግዛ። ሀይሚኮ ከአንተ አንደበልስ ማ ያለችክ ውሸት እንዳይኖር እንዳትደባበቁ ስለፈለገች ነው፣ አንተ እውነቱን ነግረሃት ነገ ሌላ ስተት እንዳይደገም ስለፈለገች ነው እንጂ አንተን ጠልታ አይደለም፣ ለሌላ ነገር አይደለም። አንተንም ለደቂቃ ማጣት ፈልግ አይደለም። ከልቧ ነው የምትወድቅ። አንተ ግን ሁል ጊዜ የሆነ ነገር ሲፈጠር ጥየሽ ነው የምሄደው እሞታለሁ እሰቀላለሁ፣ ጥዬ እሄዳለሁ። ግን መኔ ግን ለምን ብሩክ፣ ለምን ግን ለምን ለምን እንደዛ አይነት ነገር አስፈለገን? እኮ እኔ እኮ ጥያቄ የሆነብኝ ነገር ለምንድን ነው እንደዛ አይነት ውሳኔዎችን የምትወስነው? አንተ ትልቅ ሰው አደለቅ እንዴ? ነገ ቤተሰብ አስተዳዳሪ አደለቅ እንዴ? ነገ የልጆች አባት አደለቅ እንዴ? የዛሬዋን ትንሿን ስህተት ተደጋገፋችሁ፣ ተራርማችሁ ካላለፋችሁ ነገ እንዴት ነው ልጅ ወልዳችሁ ልጆቻችሁን የምታሳድጉት? ከዚህ የባሰ ችግር ቢገጥማቸው እንዴ ነው ችግሩን ተጋፍታችሁ የምታልፉት? ሁሌ የትንሽ ነገር ሲፈጠር ሻንጣ ጎትቶ ምንቅር ምንቅር ምንቅር ምንቅር ምቅር ለምንድን ነው ቆራጥ ወንድባት ሆነው? ብሩኬ ተው እንጂ ተው፣ ግን ተው ተው። ግን የወደደ የሚያፈቀረም ልብ እኮ ይጠላል። የማይጠላ መስሎ ከሆነ ነገር ግን እስከሚጠላና እስከሚቆርጥለት ጊዜ ይፈጃል፣ ጊዜ ይወስዳል። በተለይኛ ሴቶች ስናፈቅር ከልባችን ነው አደለን ሀይሚም ከልቧ ቦታ ስላላት ነው ለአንተ እንዲህ የምትሆንልክ። ውስጧ ርር እያለ በጥርሷ ፈገግ እያለች ቤተሰብ ሲናገሩ አንዳንድ ተንከሲሶች አንተን ሲናገሩ ፍፄን ሲናገሩ ወታ መልስ ምሰጥ ተው ምትል፣ የእናንተን መነካት ማትወድ የሚያማሰው ናት። ታዲያ ስለምንድን ነው ለሀይሚ የማያመህ አንተ? ነው የኔ ጥያቄ አልተመለሰልኝም እኮ እስከዛሬ ድረስ። ወይ አቃጠል፣ ወይ አቃጠል እኔ ማማ በዴ ማማ በዴ ምን